የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ተቋሙ የመኖሪያ ቤት ዕጣ ያወጣ መዘጋጀቱን አስታወቀም። አስጌ ዴንዴሾ በሕግ እንዲጠየቅ ተጠየቀ። ጄኔራል ታደሰ ወረደ የትግራይን ወሰን እንደሚያስከብሩ ገለጹ። ብሔራዊ ባንክ 60 ሚሊዮን ዶላር ለጨረታ ሽያጭ ማቅረቡን አስታወቀም። ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። መሰግናለን አስጌ ዴንዴሾ በሕግ እንዲጠየቅ ተጠየቀም። አስገኙ አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የሕግ ባለሙያ ሴቶች ማኅበር መግለጫ ተሰጥቷል።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 ድምፃዊ በንግግሩ በፍቅር ያበደች ሴት ካሳየህኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካናም ሴቶች በህገ መንግስቱ የተሰጣቸውን ክብራቸውን ተጠብቆ የመኖር መብት የጣስ አስተያየትን ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የአሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ንዑስ 2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 የሚፈጸም የጥላቻ ንግግርን አጥብቀን እንቃውማለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር መጋቢት 28 ቀን 2017 ዓ.ም አዲስ አበባ። ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር በ2015 በተቋቋመው የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገልጿል። ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር ጋብዟል። ይህ ለኢትዮጵያ በባለ ብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑም ተመላክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 ዓ.ም ምህረት ከባንኩ ፕሬዝዳንት ዴልማ ሩሴፍ ጋር መወያየታቸው ይታወሳል። በውይይቱም ኢትዮጵያ ለባለብዙ ብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። ኒው ዴቨሎፕመንት ባንክ በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በብሪክስ አባል ሀገራት የተቋቋመ ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋት በ2021 አልጄሪያ፣ ባንግላዴሽ፣ ግብፅ፣ የተባበሩት አረብ ኤምሬቶችና ኡራጋይ ባንኩን በአባልነት ተቀላቅለዋል። ባንኩን ለመሠረተ ልማትና ለዘላቂ ልማት ፕሮጀክቶች በብሪክስ እና በሌሎችም ሀገራት ሀብቶችን የማሰባሰብ ኃላፊነት የተሰጠው ሲሆን እንደ ኤውሮፓያን አቆጣጠር በ2024 መገባደጃ ላይ ለ120 የተለያዩ የልማት ፕሮጀክቶች በአጠቃላይ 39 ቢሊዮን ዶላር ገደማ በጀት አጽድቋል። ኒው ዴቨሎፕመንት ባንክ ዋና መስሪያ ቤቱ በሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች አሉት። ብሔራዊ ባንክ 60 ሚሊዮን ዶላር ለጨረታ ሽያጭ ማቅረቡን አስታወቀም። የኢትዮጵያ ብሔራዊ ባንክ ዛሬ በሚያካሄደው የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር ለሽያጭ ማቅረቡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚያቀርቡትን ዋጋ ዛሬ ከረፋዱ 4 ሰዓት እስከ እኩለ ቀን እንዲያስገቡ ብሔራዊ ባንክ ጥሪ አቅርቧል። ለዛሬ የታቀደው ጨረታም ኢትዮጵያ የውጭ ምንዛሬ ስርዓት ለውጥ ካደረገች ከሐምሌ 2016 ዓ.ም ወዲህ አምስተኛ ነው። ብሔራዊ ባንክ ባለፉት አራት ዙሮች ባካሄዳቸው ጨረታዎች በድምሩ 355 ሚሊዮን ዶላር ለተሳታፊ ባንኮች አቅርቧል። አቶ ማሞ ምረቱ በገዥነት የሚመሩት ብሔራዊ ባንክ በየሁለት ሳምንት ልዩነት ተመሳሳይ ጨረታ እንደሚያካሄድ ያስታወቀው ባለፈው መጋቢት ወር መጨረሻ ገደማ ነበር። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ ብሔራዊ ባንክ ማስታወቁ አይዘነጋም። በእነዚህ ጨረታዎች የሚቀርበው የውጭ ምንዛሬ መጠን በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ እንደሚሆን አቶ ማሞ ምረቱ በዚሁ ወቅት ተናግረው ነበር። በዚህ መሰረት ባለፈው መጋቢት ወር መጨረሻ በተካሄደው ጨረታ 50 ሚሊዮን ዶላር ለጨረታ የቀረበ ሲሆን በዚሁ ጊዜ ለ1 ዶላር የቀረበው አማካይ ዋጋ 131.7 ብር ሆኖ ተመዝግቧል። በተመሳሳይ መልኩ በሚያዚያ ወር የመጀመሪያ ሳምንት በተካሄደው ጨረታም 70 ሚሊዮን ዶላር ለጨረታ አቅርቧል። ለ1 ዶላር በአማካይ 131.1 ብር በቀረበበት በዚህ ጨረታም በጥያቄያቸው መሠረት ለ26 ባንኮች የውጭ ምንዛሬ መከፋፈሉን ብሔራዊ ባንክ አስታውቋል። የዛሬው ጨረታ ውጤት አመሻሽ 11 ሰዓት ላይ ይፋ እንደሚደረግ ባንኩ ገልጿል። ጀነራል ታደሰ ወረደ የትግራይን ወሰን እንደሚያስከብሩ ገለጹም። አርባ በመቶ የሚሆነው የትግራይ ግዛት በወራሪዎች ስር ነው የሚገኘው። የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥ ነው ሲሉ ፕሬዝዳንቱ ተናግረዋል። የትግራይ ክልል አርባ በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ የክልሉ የጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ገልጸዋል። የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን ግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነውም ብለዋል። ፕሬዚዳንቱ ይህንን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑትን ጄኔስ አንፊልድን ትናንት ሚያዝያ 28 ቀን 2017 ዓ ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንት ታደሰ 40 በመቶ የሚሆነው የትግራይ ክልል ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ከሁሉም ነገር በፊትና ከምንም ነገር በላይ የጊዜያዊ አስተዳደሩ ተልእኮ በህገ መንግስቱ የተከለለውን የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ሲሉ ለአምባሳደሩ መናገራቸውን ከጽህፈት ቤታቸው ያገኘነው መረጃ ያሳያል። በተጨማሪም ፕሬዚዳንቱ ከአምባሳደሩ ጋር በነበራቸው የተካሄደባቸው ውይይት የመጀመሪያው ዙር ሰባት ሺህ ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽሕፈት ቤታቸው አስታውቋል። ተቋሙ የመኖሪያ ቤት እጣ ሊያወጣ መዘጋጀቱን አስታወቀም። በኢትዮጵያ የሚስተዋለውን የመኖሪያ ቤት እጥረት ለመፍታትና ዝቅተኛና መካከለኛ ገቢ ያላቸውን ዜጎች የቤት ባለቤት ለማድረግ የተቋቋመው ተቋም በዛሬው ዕለት ቤቶችን በእጣ እንደሚያስተላልፍ ተገለጸም። ራሱን ኪሃውሲንግ ፋይናንስ ሶሉሽን ብሎ የሚጠራው ተቋም በ10 ዓመት ውስጥ ሰዎችን የቤት ባለቤት ለማድረግ መቋቋሙ የተገለጸ ሲሆን በመጀመሪያ ዙር ብቻ 15000 የሚሆኑ ቤት ፈላጊዎችን መዝግቦ ክፍያ ሰብስቧል። ኪ ሃውሲንግ በመጀመሪያ ዙርና በሁለተኛ ዙር በአጠቃላይ ከ200 ያልበለጡ ቤቶችን በጣ ያከፋፈለ ሲሆን እስከ ዛሬዋ ዕለት ድረስ በዕለቱ ለሚወጣ ወጣ ምዝገባውን ቀጥሏል። በሺዎች የሚቆጠሩ ተመዝጋቢዎችን መዝግቦ በየወሩ እንዲቆጥቡ የሚያደርገው ኪ ሃውሲንግ በየዙሩ በሚያወጣቸው የቤቶች መጠን ማነስ ከተመዝጋቢዎች ቅሬታ የሚነሳበት ሲሆን በዛሬው ለስንት ቤቶች እንደሚያወጣ የታወቀ ነገር የለም። ኢትዮጵያ የምትጠቀመው ወደብ ለሳውዲ አረቢያ ተሰጠም። ጅቡቲ ኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራ ወደብ የማስተዳደር ስልጣን ዋና ጽፈት ቤቱን ጅዳ ሳውዲ አረቢያ ላደረገው ሬድሲ ጌትዌይ ተርሚናል ለተባለ ኩባንያ ለ30 ዓመት በሚቆይ የሊዝ ኪራይ ውል ማስተላለፏ ታውቋል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ሲሆን አሁን ወደቡን የማስተዳደር ውል ከጅቡቲ ወደብ አስተዳደር ባለሥልጣን ጋር ያሰረው አሬ ሲጂቲ የኢትዮጵያን የገቢና የውጭ ንግድ በማቀላጠፍ ከፍተኛ ትርፍ ለማግኘት ማቀዱን የወጡ ዘገባዎች አመልክተዋል። በሩሲያ 80ኛ የድል መታሰቢያ በዓል ላይ 29 የዓለም መሪዎች ይታደማሉ። የኢትዮጵያ ፕሬዝዳንት አያዝቅ ስላሴ ይገኛሉም ተብሏል። የቻይናው ፕሬዝዳንት ጂሺንፒንግን ጨምሮም 29 የዓለም መሪዎች በሚቀጥሉት ቀናት በሞስኮ በሚከበረው የሩሲያ 80ኛ የድል መታሰቢያ በዓል ላይ እንደሚገኙ የክሬምሊን የውጭ ፖሊሲ አማካሪ ዩሪ ዩሻኮቭ መግለጻቸውን ሮይተርስ ዘግቧል። የኢትዮጵያው ፕሬዝዳንት አያዝቅ ስላሴም በተመሳሳይ ለድል በዓሉ ሞስኮ እንደሚገኙ መረጋገጡን ስፑትኒክ አመልክቷል። በተጨማሪም የቡርኪና ፋሶ፣ ኮንጎ፣ ግብጽ፣ ኢኳቶሪያል ጊኒ፣ ጊኒቢሳው፣ ቢሳው ግብጽና ዚምባብዌ መሪዎች እንደሚገኙም ታውቋል። የድል በዓሉ ከግንቦት አንድ እስከ ግንቦት 3 ቀን 2017 ዓ.ም ተምረት በተለያዩ ዝግጅቶች የሚከበር ሲሆን አመታዊ የወታደራዊ ሰልፍ ትርኢት ግንቦት ሁለት በሩሲያ ዋና ከተማ መሃል በሚገኘው ቀይ አደባባይ ላይ ይካሄዳል ተብሏል። ቻይናን ጨምሮ ከ13 ሀገራት የተወጣጡ ወታደራዊ ክፍሎች የሩሲያ ወታደሮችና ወታደራዊ አሽከርካሪዎች እንዲሁም የጦር መሳሪያዎች ጋር በሰልፉ ላይ እንደሚሳተፉ ተዘግቧል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ ጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን በቸር ያቆየን